ሰላም ሰላም፣ የእሙ ኢትዮጵያ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ክሳብ እየተመሰገነ ይሁን። ሰብስክራይብ ሼር፣ ላይክ እያደረጋችሁ እዚህ ላደረሳችሁን ቤተሰቦቼ እግዚአብሔር ይስጥልኝ፣ አመሰግናለሁ። እንዲሁም ሞኔታይዝ እንዲሆን ላይክ፣ ሼር፣ ፑሽ እያደረጋችሁ እዚህ ጋር ላደረሳችሁን ቤተሰቦቼ የኢትዮጵያ ቤተሰቦቼ በጣም ነው የማመሰግነው፣ እግዚአብሔር ይስጥልኝ። አሁንም ላይክ ሼር እያደረጋችሁ እርታቱኝ ምክንያቱም በእናንተ ነው እዚህ የደረስኩት። ማታ ላይ ላይቭ ላይ በሆነ ሀሳብ የሆነ ሀሳብ አንስትን ስንከራከር ነበረ። ሴት ልጅ ራሷን በመቻል ዞር ዞር ስል እኔ የተናገርኩትን እኔ የምደግፈውን እኔ የምስማማውን ሀሳብ አንድ ዜ ስትናገር ደስ አለኝ። ሁልጊዜ የምናገረው ሁልጊዜ የምስማማበት ሴት ልጅ እራሷን መቻል አለባት ብዬ ሁሌ ነው የምከራከሩ። ምክንያቱም ለሚመጣባት ነገር በሙሉ ኮንፊደንስ ይኖራታል። በማንም አትሸነፍም፣ ምክንያቱም ራሷን የቻለች ነች። ምንም ነገር መወሰን ስለምችል ማለት ነው። ብዙ ጊዜ ይሄን ነገር ስል ብዙ ወንድሞቻችን ላይስማሙ ይችላሉ፣ ላይስማሙ ይችላሉ። ነገር ግን ምንም ማድረግ አልችልም። ሴት ልጅ ራሷን መቻል አለባት ብዬ እላለሁ። ሴት ልጅ ራሷን ከቻለች የማንም መጫወቻ አትሆንም። ፈለገችውን ነገር ውሳኔ ትወስናለች። ፈለገችውን ነገር ማድረግ ትችላለች። መናገር ትችላለች፣ ማድረግ ትችላለች። ቆራ ትሆናለች። ብቻ ብዙ ነገር እህቴ ደግሞ አጠናክራ በደንብ ታብራራላችኋለች የሆነች እቺ ሪከርድ አርግቼ ያወጣታለ። አዳምጡት። በተለይ እህቶቼ አዳምጡት። ተንጠልጥለን ወንድ ላይ ለምንጠለጠል ሴቶች፣ ሰከን ብለን አስተውለን ነገሮችን በጥሞና አይተን ለሕይወታችን የምንጠቅመንን ነገር እንድንወስን የሚጠቅመን የህይወት ምክሮችን በደንብ ልንሰማቸው ይገባል። አንዳንዴ እንደ ቀልድ ነው፣ ገንዘብ ምን አባቱ ምናምን ኖ። ገንዘብ በጣም ለሰው ልጅ አስፈላጊ ነው። እንደዚህ የሚባል ቀልድ የለም እህቶቼ፣ አትሸወዱም። ልጅነታችሁን ተጠቀሙ፣ ገንዘባችሁን በአግባቡ ለመያዝ ሞክሩ እና የሆነች ቪዲዮ ያለች ስሙት፣ ይጠቅማችኋል። የእውነት እህቶቼ ይጠቅማችኋል። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታችኝ። አመሰግናለሁ። ሴት ልጅ በገንዘብ ራሷን መቻሏ፣ ፋይናንሻል ፍሪደም ካለሽ ጥቅሙ ምን እንደሆነ ታውቂያለሽ። የምርጫ ነፃነት አለሽ፣ የፈለግሽውን የመብላት የፈለግሽውን የመልበስ፣ የፈለግሽው ቦታ የመስራት፣ የፈለግሽውን ነገር የማድረግ። ድምፅሽ አይታፈንም፣ አትለምኝም። በሌላ ሰው ይሁንታ አይሆንም ውሳኔሽ። ያ ሰው ይሁን ሲል እሺ አይሆንም ካለ እምትቆሚ አትሆኙ፣ የራስሽ ሰው ነው እምትሆኙ። ስለዚህ የመጀመሪያው ኢቭን ከራስሽ ጋር ራሱ ጤናማ ግንኙነት እንዲኖርሽ ከሚያደርጉ ነገሮች መካከል ትነስም ትብዛም፣ ሱቅ በደረቴም ስሪ የሆነ ጉሊትም ቸርችሪ፣ ወይም ከፍ ያለ ኦርጋናይዜሽን ውስጥ ሲኢኦም ሁኚ ቢዝነስ ፐርሰንም ሁኚ ብቻ የራስሽ የምትያት ገቢ ይኖርሽ። ምክንያቱም የምርጫ ነፃነት ስለሚኖር፣ አምተልኝ ይህንን ያዳመጠ ሴት ያተርፏል። ሁለተኛ በራስ መተማመንሽን ይጨምራል። ገንዘብ ያላት ሴትና ገንዘብ የሌላት የሰው ጥገኛ የሆነች ምንም የማትሰራ ሴት እኩል ኮንፊደንስ የላቸው፣ እኩል በራስ መተማመን የላቸው። ያቺ የራሷ የሆነ ነገር ያላት ሀሳቧን በነፃነት የመግለጽ አቅም አላት። እምትፈልገውን እፈልጋለሁ እማትፈልገውን አልፈልግም ትላለች። ያቺኛዋ ግን ድምጿ ራሱ እንዳይሰማ ያደርጋታል። ምክንያቱም በሌላ ሰው ጥገኛ ከሆነች፣ ቅድም እንደነገርኳችሁ በሌላ ሰው ይሁንታ ከሆነ ኮንፊደንስም አይኖራት። ሀሳቧን ለመናገር ትፈራለች፣ ትደበቃለች። በሰዎች መካከል እንኳ ሀሳብ ሲሰጥ እሷ ጸጥ ነው የምትለው። ድምጿ ታቅቦ ውስጥ ነው የምትገባው። ምክንያቱም ተበልቷል ኮንፊደንሷ። የራሴ የሆነ ነገር የምትለው ስለሌላት በቃ ትያዛለች። አግብታ ሊሆን ይችላል በባሏ ዋጥ፣ ሲንግልም ልትሆን ይችላለች በቤተሰብ በጓደኛ ዋጥ። ስለዚህ ኮንፊደንስን እንኳ ይበላል። ፋይናንሻል ፍሪደም የገንዘብ ነፃነት፣ የእኔ የሆነ ነገር ሲኖረኝ ግን ድምፅ ያለኝ ከዛም አልፎ ውሳኔ ሰጪነት ላይ ሮል ያለኝ ኃላፊነት ያለኝ ለመናገር የማልፈራ ለመቃወምም የማልፈራ እሺ፣ ለማለት የማልፈራ እምወደውን የምለይ ሴት ሆናለሁ ማለት ነው።